ከሆም ከእሱ ጋር ነው። ኬዝ አይደለም። ምን አገባሽ? እንደዛ ነው። ምን አገባኝ? እዛ ጋር እኮ የወርደቱ እርደት ነው። እንደዛ አፉን ደረቱን ነፍቶ ሲያወራ እኮ እንደዛ ከሆነ ዳኒ ላይ እጅህ እንድታነሳ አልፈልግም። ትቼልሻለሁ። አሁን እዛ ከዳኒ ከሄድሽበት ምናምን ምን አገባኝ ብዬሽ እኮ አይ፣ አገባኝ ከሆነ ስለራሴ ወይም ስለዳኒ ይመለከተኛል። ገባሽ አይደል? ያገባኛል። እኔና ስለዳኒ ግን አያገባኝ። ያገባኛል፣ አያገባኝ። ስላንተማ ያገባኝ ከሆነ ስለዳኒ ያገባኛል። ሶ ካገባሽ ለሱ ተከላከል። ዳኒ ላይ እንድታነሳ አልፈልግም። ምን እንደምታመጫ አያለሁት። እራስህን ያስናካው ከሰው ሲጋባ መሆን እሺ፣ ገባህ? ይቅርታልኩሽ እኮ ለሱ እኮ ነው

በመጀመሪያ ድምቀትና ቡቡዬ አንድ ላይ ስላየናቸው ሶሲም ዳኒም ወጥተው አንድ ላይ ስላየዋችሁ በጣም ደስ ብሎኛል ማለት ነው። አንድ ላይ በማየት ብቻ ራሱ አይ አም ሀፒ ልበል እስቲ እንደ ሶሲ ልሞላቅ። አብሶ ያቺ ምንቅር ያቺ ብቅንቅን አለመምጣቷ እንዴት ደስ እንዳለ ማለት ነው ግን ግንግን ግንግን ግንግን ይባላል ማለት ነው ግን፣ የእውነት ማለት በጣም አንድ ላይ አብሮ ሰው ሳይኖር ምናምን ሁለቱ ብቻ ሆነ ካየናቸው በጣም ቆይተናል ማለት ነው። ቢጨቃጨቁም ሁለቱ ሲሆን እንኳን ያምርባቸዋል። በጭቅጭቅ እንኳን በእናንተ ያምራል ማለት ነው። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር እናንተ ግን በጣም ትገርማላችሁ። ጉንፋን ይዞኛል ብዬ ጠይቅ ነግሬያችሁ መቼ ጠየቃችሁ? ማርትዬ እየተሻለሽ ወይ እንዴት ነው አትሉም። አሁን የኔ ድምጽ የኔ ድምጽ ነው? ድምጽ ሁሉ ተቀይሮ ማለት ነው። ጉንፋን ይዞ ግን ምን ዋጋ አለው? የሀይሚና የብሩክ ነገር አይሆንልኝ ታውቃላችሁ። ሀብሶ የሀይሚ ነገር እንዴት እኮ እንደምወዳት የኔ ድምቀት ማለት ነው። እና ኤኒዌይስ ዛሬ ዛሬ በምንድን ነው? ዛሬ ብሩክ አፍልቷል። ብሩክ ብሩክ ሽንቴ ሜሪንዳ ነው እያለነ የሆነት ነው። ሽንቴ ሜሪንዳ ነው እያለ ነው ማለት ነው። እና በጣም በጣም አፍልቷል ማለት ነው። አንቺንሽ ያስናቅሽኝ አንቺንሽ ክብሬን ያዋረርሽው ይላታል ከትናንት ጀምሮ ማለት ነው። የትኛው ክብር እንደተዋረደበት ባይዘቡ ባላቅም ማለት ነው። እና ያው ያለውን ነገር በግልጽ ዛሬ ላይ እንኳን ለብቻቸውን የተጨቃጨቁት ማለት ነው። ሶሲ ሶሲ የለችም። ነገር ግን ሀይሚና ብሩኬ ነው ብቻቸውን ናቸው የመጡት። ግን ሀይሚ በጣም ብዙ ነገር ብላለች። መጀመሪያ ላይ የመጀመሪያ ቪዲዮ መግቢያዋ ላይ በጣም ብዙ ብዙ ነገር ተናግራለች። እኔ ብዙ ነገር ተባልኩ፣ ያሉን ስም ተሰጠኝ። አንደኛ ለዚህ ሁሉ መዘዝ ሀይሚም ለመሰደቧ፣ ዳኒም ለመደብደቡ ይሄ ሁሉ ሰበብ፣ አንደኛ የጀመረው ማነው? ብሩክ ነው። በፕራንክ ሰበብ ብዙ ነገር ተበላሸ ጥል እስከ መፈጠር ድረስ ተበላሸ ማለት ነው። ይህን እንኳ ብሩክ እንኳን አልገባውም ማለት ነው። ዛሬ ላይ እንኳን ስለ ክብር ስለ ማንነት በቃ ለምን እኔ ክብር የተነካ ስለዛ ነው እየተጨነቀው ያለው እንጂ ብሩክ ጥፋተኝነት ጥፋተኝነትማ ሆኜ ይቅርታ ብሏታል። ግን በቃ ስቲል በቃ እሱ በፈጠረው ስህተት ይሄ ነገር ሁሉ እንደመጣ ዳኒ እንደመጣች ሶሲ አሁን እኛ እኔ አሁን አላውቅም። ዳኒ እኔ ዳኒና ሶሲ ፍቅረኛ ማቾች ይሁኑ ምን ይሁኑ አላውቅም። ሲጀመር እኔ ሶሲን ማቃት በሀይሚና በነ ብሩክ ዩቱብም እንደከፈተች ብሩክ ሲያወራ ነው የሰማሁት እንጂ እኔ ምንም ማውቀው ነገር ምንም እንትን የሚባል ነገር የለም። መጣች፣ እሷ ደግሞ ዳኒ ፍቅረኛ ነው ብላ ይዛ መጣች። ያው ነው እና ታዲያ ዳኒም ዝም አይልም። አትፍርዱ ሚስቱ ከአልጋ ላይ ከሌላ ወንድ ጋር የተገኘችው ሀይሚም ደግሞ ብሩክ ፍቅረኛ ነው ዝም ስህተትን በስህተት በቃ ደጋግሙ ደጋግሙ ደጋግሙ፣ ዛሬ ደግሞ ብሎ ብሎ ልብሷን ሁሉ አንቆ ማለት ነው፣ እስከ መገፍተር ደረጃ እስከሚያደርስ ድረስ ነው ሲናገራት የነበረው ማለት ነው። ስለ ዳኒ አይመለከተሽም፣ አንቺም ያገባኛል ብለሽ የመረሽውን መርጥሻል። ስለ ዳኒ አይመለከተሽም። ገና እንደፈለገ አድርጓል። አይን አባቱን ነው የማጠፋው እንዴ እውነቷን ያለችው አይን አይን አጠፋለሁ ሲባል የኔም የአንተም አይን እንደሚጠፋ አስብ። ሲቀጥል ካልተጫዋጫኋችሁ አሁን ለምሳሌ የሰው ልጅ በስነ ስርዓት ቁጭ ብሎ ማስረዳት ምናምን ኖርማል አታቆም። አሁን ለምሳሌ አሁን ቀድ መጀመሪያ ሀይሚ ስትናገር ኖርማል በስነ ስርዓት እያወራች ምናምን፣ አንተ መጣክ ያለውን ነገር አወሩ በቃ ማውራት ብቻ አትችሉም? ቁጭ ኖርማል፣ ሳትጮህ አብሶ። ብሩክ ምንድን ነው ድንፍት የሚያደርግህ ነገር እንዴ? አንቺ እኮ የጋሺ ምንድን እንደበለል፣ የጋሺ ለእኔ አደራ ስለሰጠኝ፣ አለ ጋሺ አደራ ስለሰጠኝ። አደራ ስለሰጠህ እንትን እንደፈለግክ ማድረግ ትችላለህ? ጋሻ አደራ ቢሰጥ ውክት አሀ ሂጂ ስትባል መሄድ ነው። ከማንም ጋር አልጋ ላይ ሆነ ፕራንክ ስሰራ ስትሳሰም እያየ ልብስ እያውለክ እያየቅ ዝም እንድትለን የፈለግኩ የጋሻ አደራ ናት። ጋሻ አደራ ሰጥተውኛል። ኃላፊነት ስለሰጡኝ እኔ የምልሽን ነገር ነው የምሰሚ። እኔ የምልሽን ነገር መስማት ያለብሽ። አረ እባክህ እንደ ያልከውን ነገር የምትሰማው ከዛስ አንተ የምልህ ያህል የምትልህ አንተ የምት አንተ አንተ ስጀምር እንደዚህ አይነት ፍቅረኛ እያለህ እንደዚህ አይነት ነገር ማድረጉ ራሱን ያው ስር ጊዜ ማነሳሳት አስፈለግም ያለፈ ነገር አልፏል እዚህ እንደዚህ አይነት ነገር መስራት ሀላፊነት የምትሆን ኖሮ አባቶች አባቷን የምታከብር ኖሮማ በመጀመሪያም እንደዚህ አይነት ነገር ባልሰራህ እንዴ ለቀልድም ተብሎ ለምንም ተብሎ አንቺ አደራ የጋሽ ጋሽ አደራ ሰጥቶኛል አደራ ስለ ሰጡሽ አንቺ አዲስ አበባ አዲስ አበባ ስላለሽ ማንም በቃ ማንንም አታውቂም እኔ ነው ጋር ጠገብሽ አለሁት እኔ የምልሽን ነገር ሁሉ መስማት አለብሽ እሷ ዕቃ አይደለችም ሂጂ ስትባል ዕቃ ነው እንደፈለጋችሁ አንድ ነገር ለማጓጓዝ እዚህ የምታረጉትም የምታመጡትም ማለት ነው ሀይሚኖት እቃ ሰው ናት እንዴ ብሩክ ግን እውነት በጣም አብሶ ቡታይ በአሁኑ መኪና ከገዛህ በኋላ በጣም ጸባይ ተበላሹታል የእውነት አንድ የስኬት ደረጃ ላይ ይደርሻለሁ ምናምን ብለህ ይሁን እንጂ እኔ አንድ ዓመት ሙሉ አያችኋለሁ እከታተላችኋለሁ። እኔ እንደዚህ አይነት ፕራንክ ሲሰሩ አይቼም አላቅምም። በቃ ይሁን አለ አይደለ በቃ እጅ እጅ ያለ ሲጀመር እነዚህ እነ ዳኒ እነሱ የሚባሉ ሰዎች ከህይወታችሁ ካላወጣችሁ ተመልካች የሚላቸውን ኮሜንት ካልሰማችሁ የእውነት አንተና ሀይሚ ሰላም አታገኙ በጭራሽ ማለት ነው በጭራሽ ማለት ነው። ሲጀመር አንተ አሁን ምን የሶሲን ያህል ባህ የሶሲን ባህሪ ይዘህ እየመጣህ ነው። ሶሲን የሆነ ነገር ስትማር ሰው የምታመናጭቀው የምትጮሆ ማስረዳት የማትችለው ማለት ነው። አንተም እንደዚህ አይነት ባህሪ ነው። በቃ አይመለከትሽም። ስለ ዳኒ ስለ ራስሽ ነው እንጂ የሚመለከትሽ ስለ ዳኒ አይመለ፣ እንዴ እሷ ለአንተ ብላ እዛ በለመነችበት ሰዓት እሱ አንቺን እንዴ እች ልጅ በምን ታውቃለች? ዳኒ እንደሚወደት ካፋ ወጥቶ አፈቅርሻለሁ ሀይሚ፣ ለአንቺ ጥሩ ስሜት አለኝ ካላላት በምን ታውቃለች? እ ጅስት አንተ ያን ሰው እንደጎዳ አርግታ እየለመነችልን የምታውቀው ስቲል ያ ሶሲ ጋርም ባለፈው ፎቶን ያሳያትም ምናምን እንድትጠነቀቅ ሌላ ግንኙነት እንዳላችሁ ማለት ነው ይሁን ብሎ አንተና እሷን ለማጣላት እንጃ፣ እንዲህ ሊሆን ይችላል ግን አንተ በእንደዚህ አይነት መንገድ ራስህ፣ ንጹህ ሰው ከሆንክ ኮንፊደንስ ካለ ከሶሲ ጋር ምንም አይነት ግንኙነት ካለ ምን አስጨነቀክ? ይበል እንዴ! የእውነቱን ያለችው እኮ እኔ በቃ። ምንድነው የሰው ልጅ ባይዘወይ አፍ ይለካል ጭንቅላት ይለካል። ባይዘው በዚህ ጥል ምክንያት የብሩክንም የሀይሚንም ባህሪ በጣም ለይተናል ማለት ነው። አብሶ ብሩክ ሞኝ ይመስላል፣ ቀላል አይናገርም ከሀይሚ ይበልጣል የእውነት ትናንት አብሶ እንዴት እንዴት እንዴት እንዴት እንዴት እንዴት እንዴት እንዴት እንዳደረገው ዛሬ እውነት እንደዚህ አንቋት ነው እስከ መገፍተር ደረጃ ሊደርስ የደረሰው ማለት ነው። በቃ ሊመታቱ ምን በቃ ዝም በይ፣ አንተም ዝም በይ፣ ልቀቀኝ እስከ መባባል ደረጃ የደረሱት ማለት ነው። ግን ይሄ ነገር ፌር አይደለም። በቃ በስነ ስርዓቱ በቃ መነጋገርም ካለባችሁ ተነጋገራችሁ፣ ችግራችሁ መፍታት ያለባችሁ እንጂ ምን ብዬ ልንገራችሁ። አረተው ግን የእውነት ቤተሰብ አረተው ግን ብሩክ አብሶ በጣም ከባድ ከባድ ከባድ ያልሆነ ንግግር እየተናገርክ ነው። እየእውነት አስተውል፣ ለምትናገራቸው ንግግሮች ማለት ነው። አንተ እንደፈለግ እሷ አደራ ተሰጥተኛል፣ አደራ ጋሼ፣ አደራ ሰጥተውኛል፣ ኃላፊነት እንድሸከም ተሰጥቶኛል። ኃላፊነትንማ የምትወጣ ቢሆን ኖሮ መጀመሪያም እንደዚህ አይነት ፐራንክ ባልሰራ ኑሮ አባትየው የሚያስደስት ነገር ነበር የምሰራው ማለት ነው። ግን እንተ ኃላፊነት ተሸክም ያለው ብለህ እሷን ሂጂ ነይ ጊቢ ውጪ የማለት መብት የለክ። ሴት ናት። መወሰን ትችላለች። ትልቅ ሰው ናት። ትልቅ ሰው ስለሆነች ነው። ሲጀመር ጋሼ ራሱ የላኳት መጥፎንና ጥሩን ነገር ለእይታ ስለምታቅኑ እንጂ አንተ ራስክን እንደንትን በጣም አቴ እንደዛ ብትሆንማ መጀመሪያ በቃ ነገሮችን በብልሃት ትንትንትል ነበር።